ጉዳይ ማስፈጸም ጥሩ ነው። ወንድምሽ ሆነ እህት ማንም ይሁን ማን ብስራት ገመችው፣ ምን አስበሽ ነው? እኔ እኮ ግን በጣም አድናቄሽ ነበርኩኝ። ብስራት ገመችው፣ እኔ እኮ ግን በጣም አድናቄሽ ነበርኩኝ። እንዲህ ዲያስፖራ ሰማችሁ? ለማንም ጉዳይ አስፈጻሚ አትሆኑ፣ አትላላኩ ከላኳችሁ ክፍያ ጠይቁ። ማንም ሰው ምንም ይሁን ምንም የሰራበትም ክፍያ መቀበል አለበት። በታይሙ በሰአቱ ነው የሚንቀሳቀሰው አለች ብስራት ገመችው። ጥሩ በሰአቱ በታይሙ ነው የሚንቀሳቀሰው አለ። በአላርም እንዳርጋው በዳሶ ከአልጋ ላይ ረሲል ሲል ዱብ ብለን የምናመጣውን ዶላር፣ ዩሮ፣ ሪያል፣ ድርሃም፣ ዲነር፣ ፍራንክ የመሳሰሉ እኛም አንሰጥ ወይ ፍንግች አውዲ ብር ሲጠይቀን ምን ሰርተህልናል ማለት እንጀምራለን። እኛ ዲያስፖሮች የእናታችንን ቤት ቀዳዳ ስንደፍን የአባታችንን ቤት ቀዳዳ ስንደፍን ሄደው አባቴ አንጣ እናቴ ስጭኝ ወይ ልጅ ቸግሮታል እያለች እንዲህ እያነሳች የምሰጠው በሙሉ እኮ አረብ ሀገርና አውሮፓ፣ ደቡብ አፍሪካ፣ አሜሪካ ምናምን ውጭ ሀገር በተሰደድን ልጆች ነው። ታዲያ የኛን ጉዳይ እህትና ወንድሞቻችን በነጻ ካላስፈጸሙልን እኔ ስሞት ምስጥ ሆነው ሊበሉኝ ነው? በቆዳቸው ልቀበር ነው ወይስ በሰማይ ቤት እንዲያጸድቀኝ ነው? ለምንድን ነው ታዲያ እኛ ፍዳችንን የምናየው? እኔ በእርግጥ አንድ ጊዜ አበል ከፍያቃለሁ፣ አበል ከፍያቃለሁ፣ ለወንድሜ አበል ከፍያቃለሁ። ግን አንድ ሁለት ሶስቴ ነው ያዘዝኩት። አንድ ጊዜ ብቻ መኪና ስላቆመ አምስት ሺ ብር የዛሬ ስድስት ዓመት ሰባት ዓመት ስምንት ዓመት አካባቢ እኔ ይዛን ሳ ቆሎ ይግዛለት ማማ ወተት ይግዛለት ሾላ ወተት ይግዛ። አምስት ሺህ ብር ቆሎ ኤልሳ ቆሎ ይግዛ። ማቀው ነገር የለም፣ ግን አበል ከፍያ አቃለሁኝ። ያው ሸሚዞኝ ነው እሱ፣ ጠይቆኝ አይደለም ግን አሁን የኔ ጥያቄ እኔ ግን ደስ የሚለው ነገር አሁን ብዙ ማዘው ሰው ይለ አሁን የሚታዘዝ ይሄን አድርጉ ይሄን አድርጉ መኖር ስለጀመርኩኝ ትእዛዝ አቁም ያለውና ገና ሰው ራሱ እከሌ ፈልጊያታለሁ ብሎ ነበር ሲባል ብር ከሆነ እንዳይጠይቁኝ ማለት ጀምሬያለሁ። አርባ ሲሞ ላይ በቃ ብር የሚጠይቀኝ ሰው ጠላቴ ሆኖ መጣ። በቃ ጠላቴ እኔ በዚህ ሰዓት አባቴ ራሱ ብር እንደ ፋዘር ብር ከሆነ እንዳትጠይቀኝ ምል ይመስለኛል። ተማርኳ እስከ ዛሬ እንትና መጥቶ ተኝቶ በቃ አስር ሺህ ብር ስጡልኝ ወይ እንትና እኮ ለህክምና መጥቶ እንትን ስጡልኝ እንትና በቃ እሺ ስጪው፣ አንድ ሀያ ሺህ ብር አንስተሽ ስጪው። እንደ ስልሳ ሶስት ሺህ ብር አንሽና ስጭ። በቃ እኔ በቃ ምን እዳለበት፣ በቃ ከፋዩ እዚህ ሰውዳ ሁሉ እዚህ ቁጭ ምን እቁ በቃ ነው። ስንት ጣኔ እንት እንት አራት አምስት ጣኔ ያለበት አው አምስት ስድስት ጣ እጠርግል እጠርጋለሁ። የሰውዳ ከሚዘፈጽፍ እያልኩኝ እንደዛ ነው ምን ሆኖ ነው? በቃ ከዚህ በኋላ ይሄን እጠርጋለሁ። ይሄን የማላደርገው ነገር የለኝም። አሁን ግን ብር የሚለኝ ሰው ጠላቴ እውነቴ ነው። ምናቱ የአባቴ ገዳይ ገና እከልፍ ምን ፈልጎ ነው ላለው፣ መቅድን ላናገርሽ ፈልጌ ነበር ካለ ያንድ ሰው ብር ሌላ ይመስለው። በቃ ስራዬን ጨርሻለሁ መኖር ጀምሬያለሁ። ግን አዲስ ለተሰደዱ እህትና ወንድሞቼ አገር ቤት ያሉ አምስት አስር የሚቀራመቱ በዛ ላይ የእናትና የአባት ቤት የሚሰሩ የእናትና አባት ቤት ነገጠዋት የጋራን፣ የጋራን እናትና አባት ሲሞቱ ልጅ በየቦታው ዲቃላ ካለ ሁሉ ነው መጥቶ የሚካፈለው። ያንን ሁሉ ዲያስፖራው ነው የሚሰራው። እዚህ ሆነን እህትና ወንድሞቻችንን ካላዘዝናቸው ትእዛዝ በገንዘብ ከተለወጠ የሆነ ስጡኝ ሲል ምን ሰርተህልኛ ማለት ልንጀምር ነው። ተላለቅ ናታ። ጋይስ እህትሁን ወንድም ይሆን ጉዳይ አታስፈጽሙ፣ አትላላኩ ከተባለ ተላለቅ ናት። ብስራት ገመቹ፣ ምን ያዋጣል ብላችሁ ታስባላችሁ? የሀገር ያው እኔ እንዳልኳችሁ ጨርሻለሁ። በዛ ላይ ደግሞ እኔ ገና

ለባዳስ እሺ፣ ጉዳይ ማስፈጸም ምናምን አመን እናስከፍ ጉዳይ አስፈጻሚ እኔም ሰርቼ አውቃለሁ። ጉዳይ ገዳይ ሆኜ አውቃለሁ። ለእህትና ለወንድምም ክፍያ ያቀባብራል። እሺ፣ እሺ ካላችሁ እሺ